ተልኳቸው ልጆቼ፣ በዘርና በማንነታቸው ሳይሆን ባላቸው ስነ ምግባርና ድርጊት የሚዳኙበት ሀገር ትኖረኛለች። ንዳው ወዴት ልንዳው? የኔ ፍቅር በዛሬዋ ዋቀላንቺ ሰርፕራይዝ አለ። ምንድነው? የኮሪደር ልማቱ ትዳራችንን አይነካው። ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደኋላ ነው እምንሄደው። እናንተ መንገዱን ይሉልኝ እኔ እናንተ እንጠብቃለን። አብረን ነው የምናልቃት ታሪክ ነው ማድረጋችሁ አንድ ሰው እንዳይጠል ነበሩ ነው ማስብላችሁ። አረ ወዴ ብለ። አረ ሙስና ሀገርን በከፍተኛ ሁኔታ ከሚያቆረቁዙ ችግሮች መካከል አንዱ ነው። ለዚህ ነው በሙስና ምንም አይነት ቀልድና ድርድር ማናውቀው። አሁን ከዚህ ቀጥሎ የምጠራቸው ተቋማት በሙስናው ተቀፍድደው ዘርጥያ የተወረወሩ ናቸው። መኖር ለምን የመድኃኒት አስመጪ ጊዜያቸው ያለፈባቸው ከሰባትና ከስምንት ዓመት በላይ የሆናቸውን መድኃኒቶች እያስገባ ከተለያዩ ሰዎች ጋር በመሞዳሞድ የሕዝባችንን ጤና ሲያቃውስ ይዘነው ዘብጥያ ወርውረነዋል። ለዚህ ነው በሙስና ምንም አይነት ድርድር አላውቅም የምንለው። መኖር ለምን ነው የላካትችን፣ ያዟት እንደ እጅ መንሻ ው ለእርሱ ቢያንስም አስር ሚሊዮን አስር ሚሊዮን ሚሊዮን ይስተካከላል። አሁን የጠራሁት ተቋም በስህተት ነው። እንደውም መድኃኒት ከማስመጣት አልፎ ፋብሪካውን በመትከል ለብዙ ሰዎች የስራ እድል ለመፍጠር እየተንቀሳቀሱ ነው። ሁለተኛ የክፍለ ከተማውን ስም ከመጥራት እቆጠባለሁ። የመንግስትን የሕዝብን መሬት እንደ ቡሄ ዳቦ ከአንዳንድ አካላት ጋር በመሞዳሞድ ሲያድሉ የነበሩ እጅ ከፍንጅ ተይዘው ዘብጥያ ተወርውረዋል። ለሰፊው ሕዝብ የምስራች እነዚህን ወንጀለኞች ከገቡበት ዘብጥያ ሊያወጣቸው የሚችል ምንም አይነት ምድራዊ ኃይል አለ ኃይል ኃይል አለ ኃይል እጅን ለእርሶ ፕላስ ፋይቭ መሀል ከተማ ላይ እምብርቱ ቦታ ከእምብርቱ ዝቅም ከፍም ማለት ይቻላል። እያየን ይጨምራል። እቺ መኝታ ቤቷ በዚህ በጀርባ ይስተካከላል። ክበሩ ያው ምንም አይነት ምድራዊ ኃይል ሊኖር ይችላል። እስካሁን ባደረግነው ጥናት ምንም የያዝነው ወንጀለኛ የለም። ሲኖር ግን ለሰፊው ህዝብ የምናሳውቅ ይሆናል። ሰፊው ህዝብ እንግዲህ በትዕግሥት ጠብቁን፣ እናሳውቃለን። ለዚህ ነው አሁንም ደግሜ ላለው በሙስና ምንም አይነት ድርድር አናውቅም፣ አብረንስ ካልበላን ከፊታችን ላለው ብሔራዊ ምርጫ የእኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ነው። ከመረጣችሁኝ በዚህ ድስት ውስጥ በኢትዮጵያ ነቀርሳ የሆኑትን ዘረኝነትን፣ ጠባብነትን፣ ጎጠኝነትን እንዲሁም ሙስናን ሙስናን ለጊዜው እናወጣታለን። እንዲሁም ተረኝነትን፣ በዝባዥነትን ኪራይ ሰብሳቢነትን ኪራይ ሰብሳቢነትንም ለጊዜው እናውጠዋለን። መብያችን ነው። እነዚህን ችግሮች በአንድ ድስት አድርገን ከኢትዮጵያ ምድር ላይ ለአንዴና ለመጨረሻ ጊዜ ኩክ እናደርገዋል። መቼስ እነዚህን ሁሉ ነገሮች ለማብሰል ከፍተኛ ሰዓት ያስፈልጋል። ታዲያ ለማገዶነት ምን ልትጠቀሙ አሰባችሁ? ያው ህዝቡን ነዋ። እንደዚህ ሳይደራጁ እንደዚህ ነው መቅጨት። ታላቋ ወዳጃችን ቻይና ካለን ጥብቅ ግንኙነት በመነሳት ለመቶ ለሚደርሱ የድሃ ድሃ የኢትዮጵያ ወጣቶች የስኮላርሺፕ ወይም የትምህርት ዕድል አመቻችታለች። እናመሰግናለን። እንግዲህ እንደምታውቁት የድህነትን እርከን በሶስት መንገድ ከፍለን ያስቀመጥነው እንደሆነ ታውቃላችሁ። መሪር የድህነት ድንበር እጅግ የከፋው፣ ከዛ መለስ ሲል መደበኛ የድህነት ድንበር አለ። ቀጥሎ እንደምታውቁት ልዝብ የድህነት ድንበር የምንለው ነው። በጣም በሚያሳዝን ሁኔታ በዚህ መሪር የድህነት ድንበር ውስጥ የሚገኙት የባለስልጣን ቤተሰቦች መሆናቸውን ደርሰንበታል። ለዚህ ደግሞ ብዙ ማሳያ መጥቀስ ይቻላል። ብዙዎቻችሁ መብራት የለንም በሳምንት አንዴ ነው የሚመጣው። ለልጆቻችን ጠዋት ምን እናብስላቸው የኤሌክትሪክ ፍጆታ የለንም ብላችሁ ስታማርሩ ሰማል። ስንቶቻችሁ ናችሁ የባለ ስልጣኖቻችን ልጆች ፕሌስቴሽን በጀኔሬተር እንደሚጫወቱ የምታውቁት? በዛ ላይ ጭሱ ዓይናቸውን እያቃጠላቸው ለተለያየ ችግር እንደተጋለጡ ስንቶቻችሁ ነው የምታውቁት? ውሃ የለንም፣ በወራ አንዴ ነው የሚመጣው፣ ታጥበን አናቅም። በጣም ከምጣት እኮ ነው የምሰማው በእውነት ታምናላችሁ የባለስልጣኖቻችን ቤት ውስጥ ያለው የዋና ገንዳ በሁለት ቀን አንዴ እንደሚቀየር ታውቃላችሁ? እንዴት የድህነት አረንቋ ውስጥ እንዳሉ ብዙዎቻችሁ ቤት ፈረሰብን፣ ተፈናቀልን፣ ምን ጎዳና ልንወድቅ ነው እያላችሁ ስታማርሩ ሰማል። በጣም ነው ታሳዝ ከኛ አንጻር ባለስልጣኖቻችን እኮ የዘላን ህይወት ነው የሚኖሩት። እዚህ ያሰሩት ቅንጡ ቤት ላይ እኮ ኖረውበት አያውቁ ዛሬ ዱባይ ያለው ቤታቸው ካደሩ ነገ ደግሞ ቤልጅየም ያለው ቤታቸው ነው የሚያድሩት። እንዴት ውስጥ ሲሽከረከሩ እኮ ነው የሚውሉት። በዚህ ሁሉ አስቸጋሪ መንገድ ውስጥ እያለፉ ነው ህዝብ እያገለገሉ ያሉት። ስለዚህ ተባብረን ከዚህ የመሬል ድህነት ውስጥ ልናወጣቸው ይገባል። በአጭሩ ምን ለማለት ነው? ይህንን የስኮላርሽፕ ለባለስልጣን ልጆች የሚከፋፈል ይሆናል ለማለት ነው። በዚህ አጋጣሚ እኔም የዚህ ድል ተጠቃሚ ነኝ። ልጄ እንኳን ደስ ያለ የሚቀጥለው ሳምንት ቻይና ነ ይኸው ያው እንዳያችሁት የተሻለ ለመጫወት ሞክረናል። በተለይ ደግሞ ጨዋታው ከመጀመሩ በፊት ያሟሟቅ ነውና ጨዋታው ካለቀ በኋላ ገብተን የተኛ ነው ነገር አይረሳኝም ያው መሀሉ አይነገርም ው አጨ ሌላው ጥያቄ ምንድን ነው? ተጫዋቾቹ ኳሱን ትተው ዝም ብለው ሲሮጡ ነበር ሜዳ ላይ ያየናቸው፣ የተፈጠረ ችግር ነበር ቢያስረዱም አዎ ያው ኢትዮጵያውያን እንደመሆናችን መጠን ብዙዎቹ ተጫዋቾች የሚያውቁት ለሩጫ እንዲሄድን ነው። ለዛ ነው ዳኛው ፊሽካ በነፋ ቁጥር ትራክ ሲዞሩ ነበር። እኔ በግድ እየሰበሰብኩ ወደ ሜዳ ስከታቸው የነበረው ያው ብሬንስቶርሚንግ፣ ለኳስ እንደመጡ ለኳስ ሜዳ ውስጥ እንደሚገባ ትንሽ ብሬንስቶርሚንግ መሰራት አለበት። የሚቀረፍ ነው። ከ50 ከ60 ዓመት በኋላ ይቀረፋል የሚል ግምት አለኝ። የመጨረሻ ጥያቄ አንዴ፣ የመጨረሻ ታዲያ እግር ኳሳችንን ለመታደግ ታዳጊዎች ላይ የተሰራ ነው ወይ የሚለውን በዛው አያይዘው ቢመልሱ። ባለቀ ሳጥም ጥያቄን ያነሳ፣ ኳሳችንን ለማዳን ታዳጊዎች ላይ በጣም በትኩረት እየሰራን ነው። በተለይ ከስልሳ ዓመት በታች ታዳጊዎች ላይ እጅግ አመርቂ የሚባል ለውጥ እያየን ነው። ብዙዎቹ እግራቸው ላይ ትንሽ ችግር፣ ወገባቸው ላይ ችግር አለ እንጂ እግራቸውን ኳስ መምታት አይችልም እንጂ ብዙዎቹ በጣም በሚደንቅ አቋም ላይ ያሉት እንሞክራለን ማጠቃለይያ ሀሳብ ሊያስተላልፉ የፈለጉት ነገር ካለ ደሉል ስጦት። ያው የማስተላልፈው ዋና መልእክት ቢኖር አበሉ ኔት ነው የምንወስደው የባለፈውም አልተሰጠን ካለ በለዚያ አግንጫውት እንደውም ዜግነት ነው የምንቀይር። እባክሽ ዶክተሩ አልጋ ይዞ ይታከምለዋል። አልጋ እንዴት ነው ማግኘት የምንችለው? ያዘው ያዘው አልጋ እንዳያመልጠን ለጊዜው አልጋዎች በታካሚዎች ተጨናንቀዋል። ስለዚህ አልጋ የለም ማለት ነው። በጣም አሞታል ሰውዬ። ምን አድርጊ ነው የምትለኝ? ሁሉም ሰው ታሟል። ማንም ጤነኛ የለም። አንተ ራስህን እንደ ጤነኛ ነው የምታየው? ዋው፣ ነው እንደማንኛውም ታካሚ ተመዝገብና አልጋ ሲለቀቅ እንደምትለኝ እሺ መቼ ነው የሚደርሰን? እንግዲህ ታካሚዎቻችን መቼ እንደሚሻላቸው አናውቅም። መዝግቢ። ሄሎ፣ አቶ ሞላክ ሆስፒታል ነበር የምንደውለው

ህልም አለኝ። ከአራቱ ብሔር የወለድኳቸው ልጆቼ በዘርና በማንነታቸው ሳይሆን ባላቸው ስነ ምግባርና ድርጊት የሚዳኙበት ሀገር ትኖረኛለች። የሚገርም ህልም ነው። የእኛም ህልም እኮ እሱን ለማሳካት ነው። አይ ሀብ ድሪም። ህልም አለኝ ከመስቀል አደባባይ እስከ ታላቁ ቤተ መንግስት ባለው መንገድ ላይ ስጋት ሳይሆን ከግራና ከቀኝ ሙዝና ብርቱካን ተተክሎ እሱን እየገመጥን እያጣጣምን ወክ የምናደርግበት ጊዜ ሩቃል። ትከልላችኋል። ትበላላችሁ። የአዲስ አበባ ልጅ በመንደሩ ኮንዶሚኒየም ደርሶት በስጋት ሳይሆን ስጋ እየቆረጠ የሚኖርበት ቀን ሩቃል። ቀልድ መቼም አይጠገምም። የተከበራችሁ አሳዳጆቼ ስጋዬን እንጂ ነፍሴን አታገኟትም። ምክንያቱም ቀድሜ ለህልሜ ሞች አለው። አይ ሃቭ ድሪም ድሪም ድሪም። ሰላም፣ ምን ልታዘዝ? ምን ምን አላችሁ? ረሃብ፣ ስቃይ፣ ጦርነት፣ ተፈርሾ መፈናቀል፣ ስደት፣ ለብለብ፣ ብቻ ሁሉም አለ። ፍቅር የላችሁ? ፍቅር ሼፉ እኮ ተባረረ። ውይ፣ እኔ ደግሞ ከውጭ ነበር የመጣሁት። የዚህም ቤት ሰላምና ፍቅር የተባሉ ምግቦችን ደግሞ በጣም ነው የምወዳቸው። እሺ ሰላምስ? የለም። ሰላም ማ ነበረ። እና ማናቅ ምሶል እንኳን በሰላም ላገርሽ አበቃሽ። አመሰግናለሁ። እና ምን ይምጣልሽ? የምወዳቸው ምግቦች ከሌሉ ምን ሰራለሁ? በቃ በሄድ ይሻላል። ቁጭ በይ። ይቅርታ አንዴ ከገባሽ ሳትመገቢያት ወጭ ማለት አዲሱ የአገሪቱ ሕግ ነው። ማን የካፌ